ጤና ይስጥልን እንደምን አላችሁ ውድ የፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው በዛሬው ፕሮግራማችን እንደተለመደው አንድ ጥር ያለ የእንግዳ ዝግጅት ይኖርናል እንግዳችን የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሳላምላክ ይሆናል እንግዲህ ከአቶ ሳላምላክ ጋር ከአሁን በፊት እንዲሁ ሁለት ያስታውሳለሁ ቃለመጠይቅ ሰርተን እንደነበረ እናንተም የምትረሱት ጉዳይ አይደለም። ዛሬም እንግዲህ ወቅታዊ የቅማንት ህዝብ ሁነት፣ እንዲሁም አጠቃላይ የፓርቲው እንቅስቃሴ ምን ይመስላል የሚሉ ነገሮችን አንስተን የተወሰኑ ደቂቃዎችን የምንነጋገር ይሆናል። እናንተም ሚዲያችን ላይክ ሰብስክራይብ፣ ሼር እያደረጋችሁ ብትከታተሉን በቀጣይ ቋሚነት በሆነ መልኩ አውዳችን አስፍተን የምንቀጥል ይሆናል። እንግዲህ ለዛሬ ከእንግዳችን ጋር ያለን ቃለ መጠይቅ እንድትከታተል ነው እየጋበዝኩ ወደ እንግዳችን እመለሳለሁ። እንኳን ደና መጣ አቶ ሳላምላክ። እንኳን ደና ቆያችሁ። አመሰግናለሁኝ። በጣም ጥሩ። እንግዲህ በእርግጥ ብዙ ጊዜ ሆኖናል ከተለያየን ከአሁን በፊት በዚሁ መድረክ የተወሰኑ ሁለት ቃለ መጠይቆችን እንደሰራ እናስታውሳለሁ። እስኪ ጥር ባለመልኩ ሰሞኑን በጋምያ አካባቢ እንዲሁም ደግሞ በጃኒከው እንዲሁም በመተማ ማጠቃላይ ያሉ ነገሮችን እስኪ ጠራርጋ አቅርብልን። አመሰግናለሁኝ። እንግዲህ ምንድነው የቅማንት አካባቢ በተለይም በላይ አርማጭና በመተማ ወረዳዎቹ በርካታ የሆነ የጸጥታ መደፍረሶች አሉ እና ይሄ የጸጥታ መደፍረስ እየተከሰተ ያለው ያው በመደበኛነት የፋኖ ኃይሎች ናቸው ሰብረው እየገቡ። የቅማንትን አርሶ አደርም እየገደሉም እያገቱም ስቲል ተሽከርካሪ ጭምር እንዳይንቀሳቀስ እያደረጉ ያሉት እና ለአድማጮ በጋምጌ ምንድነው አለግና ውሀ የሚባል አካባቢ አለግና ሙና የሚባል አካባቢ በወገራም ባሉ በእነ መረራ አካባቢ ጃኒፈንቀራም፣ በተመሳሳይ በጎንደር ዙሪያ ወረዳዎችም በርካታ ጥቃቶች እዚህ በፊት ተመዝግበዋል። እገታዎችም ግድያዎችም፣ ዘረፋዎችም ተጣጥፈውን የነበሩት እና ይሄ በዚህኛው በላይ አርማጭሆ ብቻም ሳይሆን በጭልጋ ወረዳም በተመሳሳይ የቅርብ ጊዜ ትዝታ ነው። ኳቤር ሎሚየ ላይ የተፈጸመው ጥቃት ታስታውሰዋለህ። ባረንጓ የሚባል የምትባል ከተማ ሙሉ በሙሉ ነው የወደመችው ባለፈው ና እሱም የቅርብ ጊዜ ትዝታችን ነው። ሲቀጥል በበረሃማ ቀበሌዎቹ በመተማም በጉባኤ በዘውዴ ባድማ ጥቃቶች ተፈጽመዋል። እና ይሄ ጥቃት እየተፈጸመ ያለው በብዛት ሌባ ምን ምን እየተባለ ይወራል እንጂ እሱ አይደለም ዋናው ነገር። መሰረቱ መንግስትን እየተዋጋ ሁነኝ የሚል ኃይል አለ። እሱ መንግስትን መዋጋት አንድ ነገር ነው። እንግዲህ ለስልጣን የሚዋጉ ከሆነ ከመንግስት ጋር ከሆነ ውጊያቸው መንግስትን ብቻ መዋጋት ነው። ከዛ ውጭ ግን አብረን ለዘላለም ይኖር ነውን ብሄሮች አማራና ቅማንት በጉርብትና በፍቅር በአንድነት የኖርነውን እየሰበሩ እየገቡ ከትግላቸውም አንጻር መርሃቸውን የሳቱ ይመስለኛል። ምናልባት ህዝብን ወደ ጎን ማጥቃት ጥሩ አይደለም ና በርካታ ጥቃቶች ተፈጽመዋል። በዚህ በላይ አድማጮም አሁን ብርሃን ግን አንድ መጥራት ያለበት ነገር በጋምጌ ላይ መንግስት ወደ መንግስታውም ምረት የገባ አንድ ቡድን እንዳለም ሰምቻለሁ። ከመንግስት ቡድን ማለት ምረት ያልገባ ማለ ሁለቱም ተለያይቶ ግን እርስ በርስ ወደ አርባ ሚሊዮን ሰው እንደሞተ ነው አንድ ጽሁፍ ላይ ያነበብኩት። ይሄ እርስ በርስ የመበቃቀል ሁኔታ እንዳለ ነው። በጃኒ ፈንቀር አካባቢ እንዲሁም ደግሞ የተወሰነ አካል ከፋኖ ጋር ህብረት በመፍጠር ይሄን ክፍተት እንደፈጠረ ነው እ አሁን እስከሚገባ ድረስ ፋኖ የሚቆጣጠርባቸው ለምሳሌ የቅማንት ቀበሌዎች ቀጠናዎች አሉ። በደንብ ያወረዳ ለምሳሌ ጉንትርን ፋኖን እንደሚቆጣጠረው የሚነገራል። ከዛ በተረፈ በጎንደር ዙሪያም አካባቢ ፋኖ የሚቆጣጠረው አካባቢ አለ። ብዙ ጊዜ የሚገባበት የሚወጣበት፣ ግን እንዲህ አይነት የጎላ ጉዳት እያደረሰ አይደለም። በዛው በቅማንት ህዝብ ግን በውስጡ ታጥቀው እንደሚንቀሳቀሱ የሚነገርላቸው አካላት እጅግ የከፋና የከፋ በቀጣይ እንዴት ሆነው ህዝባችን እርስ በእርስ ተከባብሮ እንደሚኖርም የነበረ ሴቱን ሁሉ የሚያጠፋና የሚሰባብር ድርጊት እየተፈጠረ እንዳለ ነው የሚነገረው ና ከዚህ አንጻር እስኪ ጥርት ባለ መልኩ ምናልባት አሁን የፋኖ እንዳለ ሆኖ ከፋኖ ውጭ ያሉትንስ ምንድ ነው እየሰሩ ያሉት? እስኪ እሱን ጥር አድርገን ንገረ ነው። ትክክል ነው። እንግዲህ የውስጥ ችግሮች አሉ። እንግዲህ ውጭ ላይ ያሉ ልጆች አወጣጣቸው በተመለከተ መሰረታዊ ጉዳይ የነበራቸው ቢሆንም፣ አሁን ላይ ግን ውጭ ላይ ታጥቆ የሚንቀሳቀስ ኃይል የራባው ኃይል ያው ብዙ ነገር እየሰራ ነው ያለው እናውቃለን ይሆን ያለውን ነገር እሱን እንግዲህ የቀጣይ በርከት ያለ ስራ ይጠይቃል። አሁን እነዚህ ምረት የገቡ ልጆች በላአድማጮው በኩል እንደገቡ ፌስቡክ ላይ ሰምቻለው። እንግዲህ ስምምነታቸውን ምናምናቸውን እራሳቸው ነው የሚያውቁት። የቀሩ ሰዎችም እንዳሉ እንሰማለን። አሁን የወጡት ምናልባት ለህዝብ ትግል ከሆነ ህዝብን ወደ ጎን ማሰቃየት አስፈላጊ አይደለም። የወጡት ለህዝብ ከሆነ አይ፣ ለዘረፋ ከሆነ ግን ሌላ ጉዳይ ነው። ና አንድ ግሩፕ አለ በተደጋጋሚ ስሙ የሚጠቀስ ማሩ ይመስለኛል የሚባለው ና እሱ አሁን ከፋኖ ጋር እንደሚሰራ ነው የምንሰማው። በዚህ በታች አድማጮ በኩል ያሉትን ቀበሌዎችም እሱ እንደተቆጣጠራቸው እንሰማለን። ሰሞኑንም በአስራ ሶስት አካባቢ መከላከያን በዛ አካባቢ ሄዶ ግጭት እንደነበረ ተኩስ እንደነበረ ሰዎችም እንደተጎዱ ሰምቻለሁኝ። ይህን ወጣቶቹን በተመለከተ ግልጽ መልእክት ማስተላለፍ ምፈልገው ለህዝብ ከሆነ የሚታገሉት ረጋ ሰከን ብለው ለወጡለት አላማ መታገል ነው። ካልሆነ ደግሞ ከአካባቢው ሹማምንት ጋር ሚሁን፣ ከሌላ ከላይኛው አካል ጋር ተግባብተው ወደ ከተማ ገብተውም ሰላማዊ ኑሯቸውን መኖር ነው እንጂ ከወጡበት ትግል አንጻርም ትንሽ እኔ አላማውን ሳተ ይመስለኛል። በእርግጥ ያው ብዙ ነገሮች አሉ፣ እንዳይን ነገሮች የውስጥ ችግሮች እንዳሉ ይገባኛል። ያው ይህን አውቃለሁ። ለማለት ነው። እስኪ እናንተ ቅማንት ዲሞክራሲያዊ ፓርቲ ቅዴፓ እስኪ በዚህ በኩል ምንድ ነው የሰራችሁት? እንግዲህ በዛ በኩል የቅማንት ህዝብ ወክላችሁ የተንቀሳቀሳችሁ ያላችሁት እናንተ እንደሆናችሁ ይታወቃልና፣ ይሄን ይሄን በተከታታይ ተህዝብ ጋር ከመነጋገር ከመወያየት አንጻር በተለይ ደግሞ አንተ የህዝብ ግንኙነት ነህና፣ እንደ ተህዝቡ ጋር ምን አይነት የህዝብ ግንኙነትን ስራ ለመስራት ሞክራሃል? ይሄን ከማስቆም አንጻር ጥሩ እንግዲህ በአንድ በኩል ፓርቲው በግልጽ መታወቅ ያለበት ነገር ከታጠቁ ኃይሎች ጋር ምንም አይነት ግንኙነት የለውም። ነገር ግን የታጠቁ ኃይሎች ህዝብ ላይ ጉዳት እያደረሱ ከሆነ ከአካባቢው ሽማግሌዎች፣ ከመንግስትም ጋር፣ ከሌሎችም ከማህበረሰቡም ጋር ውይይቶችን አልፎ አልፎ እናደርጋለን። በስልክም በምንም አካባቢው ከዚህ በላይ እንዳይተራምስ ስራዎችን ስንሰራ ቆይተናል እና ነገር ግን ውጭ ላይ ያሉ የታጠቁ ልጆች ጋር ምንም አይነት ቀጥተኛ ግንኙነት የለንም። እኛ ቀጥተኛ ግንኙነት የለንም። አንደኛ ጸጥታው፣ የሚመራው መንግስት ነው። ሁለተኛ እኛ ፓርቲ እንጂ መንግስት አይደለንም። በአካባቢው ተመርጠንም የፓርላማ የሚሆን የመንግስትነት ስልጣን አልተሰጠንም። እንደ ፓርቲ ግን ቀጠናው ሰላም የተሻለ ሰላም እንዲፈጠር የአቅማችን እየሰራን ነው። ምናልባት ከህዝብ ግንኙነት አንጻር ያልተሰሩ ስራዎች እንዳሉ ይገባኛል። እሱም በኋላ የምናነሳው ሆኖ ማለት ነው። በጣም ጥሩ በእርግጥ እናንተ ታጠቀው ኃይል ጋር ግንኙነት ሊኖራችሁ አይገባም፣ ሊኖራችሁም እያልኩ አይደለም። ግን አንድ ነገር የሚያግባባን ነገር ያለ ይመስለኛል። መካከል አድርጋችሁ የምትንቀሳቀሱት ህዝብ በዚህ ኃይል ጥቃት እየደረሰበት ነው። ይሄን ከህዝብ ጋር ተወያይቶ በምን አቅጣጫ ነው ይህን ኃይል ማስቆም የሚቻለው የሚል ያለሰለሰ ንግግር ያለሰለሰ ውይይት ከማስኬድ አንጻር እንደገና በየጊዜው የሚፈጠሩ ክፍተቶችንም በሪፖርት ወይም በምንድን ነው ይሄ በ መግለጫ ከማውጣት አንጻር ውስንነት እንዳለ ይነገራል። በእናንተ በኩል እሱን እሱ ይህን ይሄን ከመስራት አንጻር ሀላፍነት አለባችሁና ሀላፍነት የለብንም ብላችሁ ወደ ኋላ ትሉ አትችሉም። ከዚህ አንጻር የሆነ ጥያቄ ትኩረት ሚያ ጥሩ ጥሩ። ምንድን ነው እንግዲህ፣ በአንድ በኩል እነዚህ ልጆች አሁን በሽማግሌም በአካባቢው ሰውም ብዙ ጊዜ ያው ከመንግስት ጋር ለመደራደርም ለመወያየት ሞክረዋል። ነገር ግን መንግስትም ቁርጠኛ የሆነ አይመስለኝም። አንዴ መከላከያ ጋር ይጀምራሉ፣ አንዴ ከፖለቲካ አመራሩ ጋር ይጀምራሉ። ይሄን ያው እኛ ዝም ብለን በቅርብ እርቀት ሆነ እናዳምጣለን። ልክ አሁን ለአድማጮች ሲገባ የእኛ ሀሳብም በሂደቱ ላይም አልነበርንበትም። ሲገቡን የሰማሁት የሰማ ነው ምን በዛ ልክ ነው። እና ነገር ግን መንግስት አሁን ቁርጠኛ ሆኖ ከእነዚህ ልጆች ጋር የሚፈልጉትን ነገር የሚጠይቁትን ነገር የወጡበትን ነገር አሳክቶ መጠነኛ ውይይት አድርገው ችግር ፈቺ የሆነ ቀጠናው ሰላም እንዲሆን የማድረግ ስራ እየተሰራ አይደለም። የሆነ ጫፍ ላይ ይደርሱና መልሰው ወደ ኋላ ይመለሳሉ። ይሄን እኛ አሁን በቀጥታ ገብተን የምንሰራበት አጋጣሚ ፈተና ሆኖብናል። ፈተና ሆኖብናል። ምክንያቱም ከዚህ በፊት በተለይ በታችኛው ሹማምንት አካባቢ ተግባብተን ለመስራት አስቸጋሪ ሁኔታ ነው የነበረውና አሁን ላይ ምናልባት ያው ጥሩ ሁኔታ የተፈጠረ ይመስላል። እንደ ፓርቲ እንዳቻ ፓርቲ እየተነጋገርን ስለሆነ ከዚህ በኋላ ነው ሜቢ ልንሰራ የምንችለው እንጂ እስካሁን ከእነዚህ ልጆች ጋር በተመለከተ እየሰራ ነው ያን ያህል የረባ ስራ የለም ማለት ነው የምችለው እንደ ህዝብ ግንኙነት።